ኤክቶፒክ ፕሬግናንሲ ምን ማለት ነው ከማህፀን ውጪ ያለ እርግዝና ማለት ነው ለምሳሌ ጠዋጧት የማቅለሽለሽ የጡት ህመም የጡት መጠን መጨመር እንደዚ አይነት ዚይነት አይነት ምልክቶች ይኖራታል ከፍተኛ የሆነ የደም መፍሰስ እሱንም ተከትለው የደም ግፊቷ እጅግ በጣም ሊቀንስ አተነፋፈሷ በጣም ፈጣን ሊሆን የልብ ምቷል ሊፈጥን እንደ ሾክ አይነት ከፍተኛ የሆነ ለህይወት አስጊ የሚሆን አይነት ችግር ሊፈጥበት ይችላል ጤና ይስጥልኝ ውድ የአማካሪ ቤተሰቦች፣ በመጀመሪያ ወደ ዩቲዩብ ቻናላችን እንኳን በደህና መጣችሁ እያልኩኝ ሰብስክራይብ በማድረግ ቤተሰብ ሰዎች እንድትሆኑ ጋብዛችኋል። ዛሬ የምናወራበት ርዕስ ኤክቶፒክ ፕሬግናንሲ ይሆናል። እኔ ዶክተር ስድን ተሰማናኝ ከአማካሪ። ኤክቶፒክ ፕሬግናንሲ ምን ማለት ነው? ከማህፀን ውጪ ያለ እርግዝና ማለት ነው። ከሚከሰቱት እርግዝናዎች መካከል 3.6% ያህሉ ከማህፀን ውጪ የሚፈጠር እርግዝና ነው። ብዙውን ጊዜ የሚፈጠረው ፋሎፒያን ቲዩብ ወይም ደግሞ የእንቁላል መሄጃ ትቦ ላይ ነው ማለት ነው የሚፈጠረው። ያም የሆነው ምንድነው ስፐርም ሴል እና ኤክሴል ከተገናኙ በኋላ ልጅ ከተፈጠረ በኋላ ልጁ በፋሎፒያን ቲዩብ ወይም ደግሞ በእንቁላል መሄጃ ትቦ አማካኝነት ሄዶ ነው ማህፀን ውስጥ አታች የሚያደርገው ወይም ደግሞ ማህፀን ውስጥ የሚቀመጠው ማለት ነው። ይህ መሆን ሳይችል ሲቀር በተለያዩ ምክንያቶች የካለቦታው እርግዝና ይከሰታል ማለት ነው እነዚህን ሊያመጡ የሚችሉ ምክንያቶች አጋላጭ ምክንያቶች ምንድናቸው ብለን ስናይ የእናትየው እድሜ ከ35 በላይ መሆን እናትየው ከዚህ በፊት በህክምና አማካኝነት የሚደረግ ውርጃ ወይም ደግሞ ስፖንታኒስ አሁን ውርጃ ስንል ሁለት አይነት ውርጃ አለን ፅንሱ በራሱ ሊወርድ ይችላል ፅንሱ ደግሞ ሰው ፈልጎ በሰው ፈቃድ ሊያስወርድ ይችላል ማለት ነው። በህክምና ቦታ ሊሆን ይችላል፣ ወይም በባህላዊ መንገድ ሊሆን ይችላል። ስለዚህ ከዚህ በፊት የሚደረግ በራሷ ፈቃድ ያቺ ሴት የምታደርጋቸው ውርዶች ለዚህ ችግር ያጋልጧታል። ከዚህም በተጨማሪ ከአንድ በላይ የሆነ የወሲብ ጓደኛ ያላት ሴት ይህም የሚሆነው ለምንድ ነው? ለአባላዘር በሽታዎች ተጋላጭነቷን ስለሚጨምር ነው። ከአባላዘር በሽታ በኋላ ምን ይመጣል? ክሮኒክ ፐልቪክ ፔን የምንለው ይመጣል፣ ወይም ደግሞ ለረጅም ጊዜ የሚቆይ ከእምብርት በታች ያለ ከፍተኛ የሆነ ህመም። እሱ የምን ማሳያ ነው? የሴት ልጅ የመራቢያ አካል ኢንፌክሽን ወይም ደግሞ ፒአይዲ ወይም ፐልቪክ ኢንፍላማቶሪ ዲዚዝ የምንለው ችግር ያስከትላል ማለት ነው። ስለዚህ የመራቢያ አካል ለረጅም ጊዜ የቆየ ኢንፌክሽን በሚኖረው ጊዜ ለዚህ ያለ ቦታው ለሚፈጠር እርግዝና ተከላጭነት ይኖራታል ማለት ነው አንድ ሴት ከዚህ በፊት እንደዚህ አይነት ችግር የገጠማት ሴት ድጋሚ እንደዚህ አይነት ችግር በሷ ላይ የመከሰት እድሉ ሰፊ ነው ማለት ነው። ከዚህም በተጨማሪ የምታጨስ ሴት ያለ ቦታ እርግዝና ሊኖራት ወይም ሊያጋጥማት ይችላል። አንድ መርሳት የሌለብን ነገር ምንም አይነት እዛ አካባቢ ቁስል ወይም እስካር ሊፈጥሩ የሚችሉ ነገሮች ይህም የሚሆነው በምንድን ነው? በኦፕሬሽን አማካኝነት በኦፕሬሽን አማካኝነት ከዚህ በፊት የማህፀን ሊሆን ይችላል እንደዚ አይነት ኦፕሬሽን የተሰራላት ሴት ወይም ደግሞ የፋሎፒያን ቲዩብ ሳልቬንጀክተም የምንለው አይነት እዛ አካባቢ ብቻ የሆነ አይነት ኦፕሬሽን የነበራት ሴት ከሆነች ፋሎፒያን ቲዩቡ ወይም እንቁላል መሄጃ መንገዱ ጠባሳ ይሆናል። ጠባሳ በሚሆን ሰዓት እንዳይሄድ ይዘጋበታል ማለት ነው። ይህ የተፈጠረው ዛይጎት ወይም ደግሞ የተፈጠረው አዲስ ልጅ ሄዶ ማህፀን ውስጥ አታች ከማድረግ ይልቅ እዛው የመቀመጥ እድሉን ይጨምራል ማለት ነው። የሚመጣው ምልክት ምንድን ነው? እንደዚህ አይነት እርግዝና ሲኖር በዋነኝነት ኖርማል አይነት ወይም ደግሞ የተለመደው አይነት የማህጸን ውስጥ እርግዝና እንዳለው አይነት ስሜት ይኖራታል። ለምሳሌ ጧት ጧት የማቅለሽለሽ፣ የጡት ህመም፣ የጡት መጠን መጨመር እንደዚህ አይነት አይነት ምልክቶች ይኖራታል። ከዛ በተጨማሪ ግን እዚህ ጋር ማቅለሽሽ እና ማስመልሱ በከፍተኛ ሁኔታ ትንሽ ከፍ ያለ ሊሆን ይችላል። ይህም ደግሞ ኤችሲጂ የሚባለው በእርግዝና ጊዜ የሚፈጠር ሆርሞን ከመጨመሩ ጋር የተያያዘ ነው ማለት ነው። ከዚህ በተጨማሪ ሴቶች አንዳንድ የምን ሊኖራቸው ይችላል። የወር አበባ ለተወሰነ ጊዜ ይቀራል ማለት ነው፣ ያው እንደ ኖርማል እርግዝና። ከዛ በኋላ ግን ደም መፍሰስ ይጀምራቸዋል ማለት ነው፣ ድንገተኛ የሆነ የደም መፍሰስ ያጋጥማቸዋል ማለት ነው። ከዛ ደግሞ ከፍተኛ የሆነ ህመም ይፋታል ማለት ነው። ልክ ከማህጸን በታች ያለ ከፍተኛ የቁርጠት ስሜት እና ደግሞ በምርመራ ጊዜ አድኔግዛል ቴንደርነስ ወይም ደግሞ ሰርቪካል ሞሽን ቴንደርነስ የምንለው ወይም ደግሞ ልክ ሰርቪክስ የሚባለው የመራቢያ አካል በምርመራ ጊዜ በሚነካ ሰዓት ህመም ይፈጠራል ማለት ነው። ይህ ሁሉ የካለቦታው ያለ የእርግዝና ስሜት ወይም ኤክቶፒክ ፕሬግናንሲ ምልክቶች ሊሆን ይችላሉ። አንዳንዴ ግን በጣም የሚያስፈራው ወይም ደግሞ ያለቦታ እርግዝና እርግዝ እና አደገኛ የጋይናኮሎጂ ኢመርጀንሲ የሚያደርገው ነገር ምንድነው? ራፕቸር ሊያደርግ ወይም ደግሞ ሊበተን ወይም ደግሞ ሊፈነዳ ይችላል። ያ ቦታ የእርግዝናን ለማስተናገድ እርግዝናን ለማስተናገድ በቂ የሆነው ቦታ የለውም። ለምሳሌ የእንቁላል መሄጃ ቱቦ ላይ ቢፈጠር፣ ሆድዋ ውስጥ ቢፈጠር፣ ወይም ደግሞ ሰርቬክስ ላይ ቢፈጠር የማስተናገድ አቅም ስለሌለው ይፈነዳል ማለት ነው። ያ በሚሆን ሰዓት ከፍተኛ የሆነ የደም መፍሰስ፣ እሱንም ተከትሎ የደም ግፊቱ እጅግ በጣም ሊቀንስ፣ አተነፋፈሷ በጣም ፈጣን ሊሆን፣ የልብ ምቷም ሊፈጥን እንደ ሾክ አይነት ከፍተኛ የሆነ ለህይወት አስጊ የሚሆን አይነት ችግር ሊገጥት ይችላል ማለት ነው እቺ ሴት። ስለዚህ ቶሎ ምልክቶቹን አስተውሎ ሕክምናን ወደ መፈለግ መሄዱ አስፈላጊ ነው። ስለዚህ ምርመራዎቹ እንመልከት። ምርመራዎቹ ምን ሊሆኑ ይችላሉ? አንደኛ ሆርሞን ነው። ያው ኤችሲጂ የሚባለውን ሆርሞን እንለካለን። ከፍተኛ ይሆናል፣ በጣም ከተለመደው ከእርግዝና ውስጥ ከማህጸን ውስጥ እርግዝና ከምንለው እጅግ በጣም የጨመረ ሊሆን ይችላል ማለት ነው። ከዛም በተጨማሪ በአልትራ በአልትራሳውንድ በምንመለከት ጊዜ ማህፀን ውስጥ ምንም አይነት እርግዝና አይኖርም፣ ግን ማስ እናያለን ማለት ነው። የት አካባቢ ማስ እናያለን? ዘጠና አምስት ፐርሰንት ያህሉ ይህ እርግዝና የሚፈጠረው የእንቁላል መሄጃ ቱቦ ላይ እንደመሆኑ እዛ አካባቢ የሆነ ማስ እናያለን። ሰርቪክስ ላይ ልናይ እንችላለን፣ ውስጥ ልናይ እንችላለን። ከዛ በተጨማሪ ፕሮጅስትሮን የሚባለው ሆርሞን ይጨምራል ማለት ነው። እነዚህን እና ቅድም የነገርኳችሁን የ በሽታዊ መገለጫ መንገዶችን በመመልከት ከቦታው ውጭ የሆነ እርግዝና ዲያግኖስ ማድረግ ወይም ደግሞ በሽታውን ማወቅ ይቻላል ማለት ነው። ከዛ በኋላ ሕክምናችን እንዴት ነው የሚሆነው? የተለያየ ነው የሚሆነው ለምሳሌ አንራፕቸርድ ለሆነ ከዛ ደግሞ ኤችሲጂ ሆርሞና ከአምስት ሺህ በታች ለሆነ ሴት ማሱ ወይም ደግሞ የተፈጠረው እርግዝና ከሶስት ሴንቲሜትር በታች ለሆነ ሴት ሜቶትሬክ ሴት የሚባል እንመለከታለን በሱ አማካኝነት ይሄንን ማጥፋት እንችላለን ማለት ነው። ግን ራፕቸርድ ከሆነ ቀጥታ የሚሄደው ወደ ኦፕሬሽን አማራጮች ነው ማለት ነው። ያንን ቦታ ማሱን ቆርጦ በማውጣት ወይም ደግሞ ማሱን ከነ እንቁላል መሄጃው ቱቦ በመቁረጥ የዛችን ሴት ህይወት ማትረፍ እንችላለን ማለት ነው። አብራችን ስለሆናችሁ እናመሰግናለን። ለተጨማሪ ማንኛውም ጤና ነክ ጥያቄ ሰባ ስድስት አስራ ሰባት አማካሪ ዶክተር ሴሎ ነው።